እና በዚህ መልኩ ዱለቴን እያበሰልኩ ነው። በዚህ መልኩ እየበሰለልኝ ነው። ጨጓራው፣ ስጋው እና ጉበት ላሊት በዚህ መልኩ እያበሰልኩት ነው ማለት ነው። እንግዲህ ሀገራችን ግዴታ በግ ስናርድ ብቻ ነው ዱለት ምንሰራው ማለት ነው። ገንናው ሁሉ ነገሩ ለብቻ ነው የሚሻለው። ጨጓራውን ለብቻ፣ ሁሉ ነገር ለብቻ ስለሆነ ዱለት መስራት ምንም የሚያስቸግር ነገር አይደለም። በዚህ መልኩ ይሁን እየበሰለልኝ ነው። እና ሽታው ነገራችሁ እየበሰለልኝ ነው። እና በዚህ መልኩ ሁለቴ ፊት ጨጓራውን በደንብ አርጌ አበሰልኩት። ከጨጓራው ቀጥዬ የተፈጨውን ስጋ ጨመርኩበት። ከስጋው ደግሞ ቀጥዬ ምን ጨመርኩበት? አሁን ጨጓራውና ስጋው ሲበስል ምንድን ነው የጨመርኩበት? ጉበት፣ ኩላሊት በደንብ ቅጥቅጥ አርጌ ተትፊው ማለት ነው ጨመርኩበት። አሁን አብሮ እየበሰለን ያለው ውሃ የሚባል የለውም፣ ያው ውሃ የሚባል የለውም። ትንሽዬ ቅቤ አድጌ ነው እንዲላት። በቅቤ ሲሰራ ነው የሚጣፍጠው። በብዛት በዘይት የሚሰራ ችግር የለውም እሱ። ያው እንደራሳችሁ ፍላጎት ነው፣ እንደራሳችሁ ፍላጎት ነው እና እንደፈለጋችሁ አድርጋችሁ መስራት ትችላላችሁ ግን ዋናው ዱለት ካማራችሁ ግዴታ በግ መግዛት አያስፈልግም። በግ መግዛት መግዛት አያስፈልግም ግዴታ ማለት ነው። እና በዚህ መልኩ ዱለታችንን ሰርተን መመገብ እንችላለን። አሁን የቀረው ነጭ ሽንኩርት፣ ቃሪያ የቀረው ማለት ነው። እየሰራሁት ያለው ደግሞ በቅቤ ነው። ነጭ ሽንኩርት፣ ቃሪያችን እናደርግበታለን። ነጭ ሽንኩርት ቃሪያችንን በዚህ መልኩ ቃሪያና ነጭ ሽንኩርቴን በዚህ መልኩ አዘጋጅቼዋለሁ። ቃሪያና ነጭ ሽንኩርቴን በዚህ መልኩ አዘጋጅቼዋለሁ። ጅ ስለሆነ ለመቅረጽ በጣም እንትን አለኝ እና ነጭ ሽንኩርቴንና ቃሪያን በዚህ መልኩ ዱለቴ ላይ ጨምሬያለሁ እና እዚህ ትንሽ አብሬ ያበስላለ እና ትንሽ ኮረሪማ አሪጌ ይበታለሁ። ትንሽዬ ኮረሪማ አርጌ ይበታለሁ። እዚህ መልኩ ያው ዱለት እየበሰለልኝ ነው። ሽንኩርቴ፣ ነው ቃሪያዬ እና በጣም ደስ ይላል። እናት አመት ባት ብቻችሁንም ብትሆኑ ያማራችሁትን ሰርታችሁ ብሉ። በዚህ መልኩ እንግዲህ ዱለቴን እያበሰልኩ ነው እንግዲህ፣ እየበሰለልኝ እየበሰለ ነው። በጣም ደስ ይላል ማለት ነው። መጨረሻ ላይ ቅቤን አደርጋለው። በዚህ ነስቴ ደግሞ ዶሮይ ሰርቻለው። ዶሮይም በዚህ መልኩ ው ተሰርተዋል እና በዚህ መልኩ ዱለታችን እየበሰለልን ነው። እንደኔ ዱለት ያማረው እንግዲህ ሰርተን እንበላለን እላችኋለሁ ውዶቼ ነገሬዎች፣ በርቱልኝ እና ቪዲዮን ከወደዳችሁ ደግሞ ላይክ ሰብስክራይብ አርጉኝ። በዚህ መልኩ ዱለታችንን አብስለናል። እንግዲህ ዱለታችን እየበሰለ ነው። በዚህ መልኩ ዱለታችንን ካበሰልን በኋላ አሁን የቀረን ሬዲ ዱለቱ በስሏል፣ ማለት የቀረው ነገር የለውም። በስሉኛ የቀረው ነገር የለም። በስሏል፣ በጣም በስሏል። ያው መጀመሪያ ያው ጨጓራው ምናምን አብስዮ ስለነበረ ስጋው ምናምን አብስዮ ስለነበረ እና ዱለቱ በስሉኛ አሁን ድጋሚ እንዲህ ይሄ

ትስላለው ይነን ስላለው በዚህ መልኩ ዱለቴ በስሎልኛል። ቤተሰቦቹ የቀረው ነገር የለም። ቅቤ ጨመርኩበት። መጀመሪያም በቅቤ ነበረ። ቅቤ መውጫዋ ላይ አረኩት። በዚህ መልኩ ዱለታችንም በስሎልናል። ባል፣ ይሆንላችሁ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። መልካም አመት ባል፣ ይሆንላችሁ መልካም የታ ሲጋ ባህል ይሆንላችሁ፣ ይሆንልን። ለሁላችንም ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሆኑ። መልካም የበዓል ጊዜ ይሆንላችሁ። አመሰግናለሁ። ቪዲዮውን ከተለያያችሁት ከወደዳችሁት እንግዲህ ላይክ፣ ሼር ር አድርጉ ጓደኞቻችሁ ቪዲዮውን ከወደዳችሁ በዚህ መልኩ አበረታቱኝ። ጓደኞቼ ወዳችኋለሁ። ቻው